ወደ እግዚአብሔር ሰዎች ስትመጡ የሆነ ነገር ይዛችሁ አትፈር። እሺ ባንክ ቡክ ይዞ መምጣት አትፈር። ፓስፖርት ይዞ መምጣት ህይወታቸው ለመለኮታዊ አለም ክፍት የሆነ ሰዎች የሆነ ነገር እጃቸው ላይ የቀራቸው ሰዎች ናቸው። የሆነ ጭላጭ ነገር ይዘው ከእግዚአብሔር ጋር ለማጋጨት የመጡ አንዲት ሴት ታሪክ ባሏ በመሞቱ ምክንያት እዳ ውስጥና ችግር ውስጥ የገባች እቺ ሴት ህይወት ታሳዝነኛለች። ከሰውየው ውጪ ሶርስ የላትም። ሞተ፣ እዳ አስቀምጦ ነው የሞተው። በሙሴ ህግ የባርነት ዋናው ምክንያት ለእስራኤላዊ እዳ ነው። ሁለት ልጆቿን ሊወስድ መጥቷል። በዚህ ሰዓት ህዝቡ እንደፈለገ የሚኖርበት ሲዝን ነው ተወሰዱ ላይ መጡ ይችላሉ። ከፍቷታል። እንደ እኔ አይነት ነብይ ጋር የመጣች ጎፈንድሚ ከፈትልኝ አላለችም። ገንዘብ አሰባስብልኝ አላለችም። ወደ ነብዩ መጣች። ኤክስፔክቴሽኗንም እዳዋን እንዲከፍላት አለ፣ ገንዘብ እንዲሰጣት። ማር ከአፉ የሚወጣ ነገር የፈለገችው ለሆነ ሰው ዛሬ ቃል ሰጠዋል። ዘመድ ሳይመጣ ታሪክ ይቀየራል። ነብዩስ እሷ እዳ አለብኝ ስትል አለብኝን እዳ ብቻ ጠቂ ምን አለሽ? እዳ አለባት እኮ ግን የሆነ የቀራት ትንሽ ነገር ተምሬአለሁ ወዳጆች አሉኝ፣ ጥሩ ጸባይ አለኝ፣ እሱ ላይ ተናገርበት። እናገራ ያለ ነገር ላይ ዛሬ ብዜ ተጠራሉ። ሌሊቱን ሙሉ ስናጠምድ ቆይተናል አሉ። እነዚህ ሰዎች እኮ መረብ አላቸው፣ እነዚህ ሰዎች እኮ ታንኳ አላቸው፣ እነዚህ ሰዎች እኮ እውቀት አላቸው። ወይ ጠጅ እኮ አለቀባቸው። ግን ምን አለ የሆነ ገንዳ ግን ውጭ አለ የሆነ ነገር አላችሁ አላችሁ። ዛሬ የምናገርበት ነገር እጃችሁ ላይ ያለውን ነገር እግዚአብሔር ይነካዋል። ችግር ብቻ አታውሪልኝ። ምን አለ? ምኑ ላይ ልናገር? ኧረ አንዴ ቀረ ሱቅ አለ፣ ገበያ የለውም። ጠዋት ማታ ከፍታለሁ፣ ባዶ ነው። እሱ ላይ ልናገርበታ የሰራዊት ጌታ እግዚአብሔር። ደስ ይለኛል። በርሽን ዘግተሽ ታምር ይሆናል። የሆነች ትንሽ ኮኔክሽን አለች፣ የሆነች ትንሽ ጓደኝነት አለች፣ የሆነ ትንሽ የምትደወል ስልክ አለች። እሷ ላይ እናገርባታል። ተሽተው ተከትሎት ኢየሱስ ክርስቶስ በምድረ በዳ የሚበላ ነገር ሲጠፋ ምን አለን ያለው ምኑን ላብዛው? አረ፣ ሁለት አሳና አምስተኛ ችግር ያለ የሆነ የምናገርበት ነገር ከተገኘ የሆነ ሰማይ የማነካካው ነገር ማንም ሰው ዛሬ እጁ ላይ ይዞ የመጣው ነገር ላይ ይሄ ቅባት ይቀመጣ። ደጅሽን ያንኳኳ ባለዳ ያፍራ። ሊያዋርድሽ የመጣ ያፍራ። ጋንቺን ነገር ሊወስድ የመጣ ያፍራ። አናርሰው ገንዘብ ብቻ የሚጨርሰው ጸባይም ጨርሷል። የሆነ ነገር ይኑርህ እንጂ አኪኑር አስቀር አንድ ነገር መጀመሪያ ቋት ሰብስቢ ነው ያለ። ማድጋ ሰብስቢ አይ ላብ ቲስ ዎርድ ማድጋ ሰብስቢ ማለት መቀበያ አዘጋጅ ምልከትበት ነው። አረ ከሜዳም ከጎረቤትም ከሰፈርም ሰብስቢ። የሰራዊት ጌታ እግዚአብሔር ዛሬ ሊያበዛልሽ ነው። ያንቺን ቤትማ ባለዳ አይደፍረው። የተዘመረበት ቤት ነው። አትዋረጅም። እግዚአብሔርን ስታመልኪታ የተሻለ አትዋረጅም። ቤትሽ የነብይ ቤት ነው። አትዋረጅም። ባይኮ ሲቤት ማቶባ ምናል ለቤት ምናል ምናል፣ በዚህና በዚህ ሞላላ ትራስ አርገተኝ ምኑን ይባርክልህ። አምስት ሰዓት ላይ በመብረቅ ካሉና ትነሳ ምኑን ምኑን ሌላ አልጋ ይጨምር መቀያየረው ምን ትችላለህ? ምኑ ላይ ልናገር? እኔ ግንበኛ ነኝ ነው የሚፈልገው አላይ አለ። ዘይት አላለች ከውጭ ሰዎች ጋር ኮሙኒኬሽን የተፈቀደላት ለመቀበል ብቻ አስራ አምስት አላችሁ ለማለት አልተፈቀደላት። እንደምንም እቺ ነገር ከፈሉ ለማለት አልተፈቀደላት። መቀበያ ብቻ ነው። ከሰው ኮሙኒኬሽን ማንም ሶርስ እንዲሆናት አልፈቀደም። ፕሮፌሰር ክብር ከምዕራብ ወይም ከምስራቅ አይመጣ

በጃችሁ ባለው ላይ ቅባት ይውደቅ። በምትሰሩት ሥራ ላይ ቅባት ይውደቅ። ሱቃችሁ ላይ ቅባት ይውደቅ። የምትሰሩት ላይ ቅባት ይውደቅ። የትምህርት